በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር ዐሥራ ሦስት በዚች ቀን የአእላፍ መላእክትን የበዓላቸውን መታሰቢያ እናድርግ ዘንድ የቤተ ክርስቲያን መምህራን አዘዙን። እሊህም ሥጋ የሌላቸው ረቂቃን የሆኑ ለዓለም ሁሉ የሚማልዱ ናቸው። ሄኖክም ስለ እርሳቸው እንዲህ አለ፣ በሰማይ ያለው ነፋሳት በደመና ውስጥ አወጡኝ፣ በሳት ላንቃም ወደ ተነጸ ቤት አደረሱኝ። በዚያም አይላፋት መላይክትን አየሁ። እነርሱም በሳት ሳላቦት ላይ የቆሙ ልብሳቸውም እንደ በረድ ነጭ ነው አለ። ያዕቆብም እንዲህ አለ፣ ከምድር እስከ ሰማይ የምትደርስ መሰላልን አየሁ። እግዚአብሔርም መላእክት በውስጧ ይወጡ ይወርዱ ነበር። ሁለተኛም ከሶርያ መመላለሻው በሆነ ጊዜ የመላእክት ሠራዊትን አየኋለ። ሙሴም እንዲህ አለ እግዚአብሔር አሕዛብን በቦታ እንደ ለያቸው፣ የአዳምን ልጆች እንደ በተናቸው፣ እግዚአብሔርን በሚያገለግሉ መላእክት ቁጥር የአሕዛብን አውራጃዎች እንደ ወሰናቸው። ሁለተኛም እግዚአብሔር ከሲና ተራራ ወጥቶ በሴይድ ታየኝ፣ ረቂቃን መላእክቱም ከእርሱ ጋር ነበሩ አለ። ዳዊትም እንዲህ አለ መላእክቱን መንፈስ አገልጋዮቹንም የእሳት ነበልባል የሚያደርግ እርሱ ነው። ሁለተኛም የእግዚአብሔር ሰረገላዎች የብዙ ብዙ ሺህ ናቸው አለ። ኤልሳም የእሳት ሰረገሎችና የእሳት ፈረሶች በዙሪያው ቆመው ሲጠብቁት አየ። ዳንኤልም እንዲህ አለ ዙፋኖችን እስኪዘረጉለት ድረስ ደርሶ አየሁ ብሎ የመዋዕል እግዚአብሔር በላያቸው ተቀመጠ። ልብሱም እንደ በረድ ነጭ ነው። የራሱም ጠጉር እንደ ብዝት ነጭ ነው። ዙፋኑም የሚነድ እሳት ነው። ሰረገላውም የሚንቦገቦግ ፍም ነው። የእሳትም ጎርፍ በፊቱ ይፈሳል። የብዙ ብዙ የሆኑ መላእክትም ይሰግዱለታል። የእልፍ እልፍ መላእክትም በፊቱ ይቆማሉ። በአደባባይም ተቀምጦ መጽሐፍትን ገለጠ። ሉቃስም እንዲህ አለ፣ ድንገትም ከዚያ መላጋ ብዙ የሰማይ ሠራዊት መጡ፣ እግዚአብሔርንም ሲያመሰግኑ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ሰላም ለሰው ልጅ በጎ ፈቃድ እያሉ። ማቴዎስም እነሆ መላእክትም ሊያገለግሉት መጡ አለ። ሁለተኛም የሰው ልጅ ቅዱሳን መላእክትን አስከትሎ በጌትነቱ በሚመጣበት ጊዜ፣ ያን ጊዜ በጌትነቱ ዙፋን ላይ ይቀመጣል። ዮሐንስም ጌታችን ከተናገረው ቃል እንዲህ አለ፤ እውነት እውነት እላችኋለሁ፣ ከእንግዲህ ወዲህ ሰማዮች ሲከፈቱ የእግዚአብሔርን መላእክት ወደ ሰው ልጅ ሲወጡና ሲወቱ ደስታ ያላችሁ አላቸው፣ የሚል ነው። ሐዋርያው ይሁዳም እነሆ እግዚአብሔር ይፈርድ ዘንድ አእላፋት የሆኑ ቅዱሳን መላእክቶቹን አስከትሎ ይመጣል አለ። የቤተ ክርስቲያን ሊቃውንትም የማዕረጋቸውን ደረጃ ወይም አይነት እንዲህ ብለው ተናገሩ። መላይክት አጋእስት፣ ሥልጣናት፣ ኃይላት፣ መናብርት፣ መኳንንት፣ ሊቃናት፣ አርባብ፣ ኪሩቤል፣ ሱራፌል ብለው ተናገሩ። ለእግዚአብሔር ምስጋና ይሁን። እኛንም በሊ ቅዱሳን በመላእክቱ አማላጅነት ይማረን። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለክሙ ዘኮንክሙ ሶቤ እግዚአብሔር በዕለተ ይቤ አይላፋ ይላፋት ሰራዊት ለሱራፌል ምስለ እለ ሱራፌ ልወለ ኪሩቤ ማሩረው መርቄ ወእምቁረ ብዙ ምንዳቤ አክናፊ ክሙ ይኩን አነ ግልባቤ ሰላም ለክሙ ዘኮን ክሙ ሶቤ እግዚአብሔር በለተይቤ አይላፋ አይላፋት ሰራዊት ለሱራፌል ወለኪሩቤ እምሃሩረ መርቄ ወእም ቁረ ብዙ ምንዳቤ አክናፊ ክሙ ይኩን አነ ግልባቤ በዚችም ቀን ዓስራ ሦስቱን ወንበዴዎች ስለ እርሱ በርሱ ሃይማኖት ከዓለም የተለዩ የከበረ ባለ ጸጋ አስከናፍር አረፈ። ይህም አስከናፍር ከሮሜ መኳንንት አንዱ ነው። እርሱም ለድሆችና ለምስኪኖች ምጽዋትን የሚሰጥ እንግዶችና መጻተኞችን የሚቀበል ነው። በዚያም ወራት ያገኙትን ሰው ሁሉ የሚነጥቁና የሚያጠፉ አስራ ሶስት ሽፍቶች ነበሩ። እንግዳ እንደሚቀበል ይልቁንም መነኮሳትን እንደሚወድ ያስከናፍርን ዜና በሰሙ ጊዜ ወደ እርሱ ሄደው በተንኮል ሊገሉት ዘንድ ገንዘቡን ሁሉ ሊወስዱ ተማከሩ። ከዚህም በኋላ የመንኩስናን ልብስ ለብሰው ከደጁ ቆሙ። ባያቸውም ጊዜ ዐሥራ ሁለቱ ሐዋርያት እንደሆኑ አንዱ ጌታ ክርስቶስ እንደሆነ አሰበ፣ ሰገደላቸው። ወደ ቤቱም አስገብቶ ማዕድ አቀረበላቸው፣ እግራቸውንም አጠበ። ሰላሳ አምስት ዓመት ሽባ ሆኖ በኖረ ልጁ ላይ ያንን እግራቸውን የታጠበበት ውኃ ረጨ። ወዲያውኑ ልጁ ዳነ። እነዚያ ሽፍቶችም የሆነውን ባዩ ጊዜ እጅግ ደነገጡ። እርሱ አስከናፍር ግን እርሱ አስከናፍር ግን አባቶች ሆይ ጌታ ክርስቶስ ከእናንተ መካከል የቱ እንደሆነ ንገሩኝ እሰግድለት ዘንድ አላቸው። የሀገር ሰዎችም የመኮንኑ ልጅ እንደ ዳነ በሰሙ ጊዜ ወደ እርሳቸው መጥተው ሰገዱላቸው። እንዲህም አሏቸው፣ እግዚአብሔር ቅዱሳን ሆይ ባርኩን፣ በሽተኞችን አድኑልን። ከዚህም በኋላ ሊያውን በዴዎች ሸቶላቸውን አውጥተው በእርሳቸው ልንገድልህ በወደርንበት እኛን ይገድሉን ዘንድ ሊሸኟቸው ሰድ አሉት። እግዚአብሔር በአንተ ጽድቅ ያራራልን ባይሆን ባጠፋን ነበር። ይህንንም ካሉት በኋላ ተሰናበቱት። ከእርሱም አንዳንድ መስፈሪያ ምስር ለእያንዳንዳቸው ተቀብለው ሀያ አምስት ቀን ያህል የሚያስጉዝ ጎዳና ወደ ምድረ በዳ ተጓዙ። ያንን ምስር ከአሸዋ ውስጥ በተኑት። ፀሐይ በሚገባም ጊዜ ከአሸዋ ውስጥ ሦስት ሦስት ምስር ፈልገው ይቀምሳሉ። እንደዚህም ሰላሳ ዓመት ኖሩ። ከዚህም በኋላ ከአዲ መኮንን በመጣ ጊዜ እርሱ ወዳለበት ሄደው በጌታችን ታመኑ። እርሱም ገደላቸውና የሰማዕትነትን አክሊል ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በአስከናፍርና በሊ ቅዱሳን ጸሎት ይማረን ለዘላለሙ አሜን። ሰላም ለአስከናፍር መንሴ መጻጉ ማራት ጸበለፈያት ነዚሆ በሃይማኖት ወሰላም ካይበ ለዕሉ ፈያት ለተጋደሉ መጠነ 30 ዓመት ሰው በነፀርዋ ነዛቲ ትምህርት ሰላም ለአስከናፍር መንሴ መጻጉ ማራት ጸበለ ፈያት ነዚሆ በሃይማኖት ወሰላም ካይበ ለዕሉ ፈያት ለተጋደሉ መጠነ 30 ዓመት ሰው በነፀርዋ ነዛቲ ትምህርት በዚችም ቀን የሀገር እንጽና ኤጲስቆጶስ የከበረ አባት ጢሞቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ልቡ ንጹሕ የሆነ ጻድቅ ሰው ነው። ታላቅ ተጋድሎንም የተጋደለ ነው። የሕንፅና አገር መኮንንም ለሰዎች የቀናች ሃይማኖትን በማስተማሩና በክብር ባለቤት በጌታችን ኢየሱስ ክርስቶስ ስላመነ ይዞ ጽኑ ሥቃይን ብዙ ዘመናት አሰቃየው። ከእስር ቤትም አውጥቶ ጽኑ ሥቃይን አሰቃይቶ ወደ እስር ቤት ይመልሰው ነበር። ከእርሱም ጋር ስለ ሃይማኖት የታሰሩ ብዙዎች ቅዱሳን ሰማይታት ነበሩ። ክሳቸውም በሆን ቤት ጥቂቶች እስከቀሩ ድረስ ያ ከሃዲ መኮንንን ብዙዎችን አውጥቶ አሰቃይቶ ንጹህ ደማቸውን በማፍሰስ ፈጃቸው። ከዚህም በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን እግዚአብሔር ባጠፋው ጊዜ እግዚአብሔርን የሚወድ ጻድቅ ሰው ቆስጥንጢኖስ ነገሠ። በዚያን ጊዜ ክርስቶስን በመታመን የታሰሩትን ሁሉ የፈቷቸው ዘንድ መልእክቱ በአገሮች ሁሉ ደረሰች። ይህ ቅዱስ አባት ጢሞቴዎስም ከእስር ቤት በወጣ ጊዜ በሀገረ ስብከቱ ያሉትን መነኮሳቱንና ካህናቱን ሁሉ ሰበሰባቸው። ስለዚያ ስላሰቃየው መኮንን ነብስ ድኅነትም እግዚአብሔርን እየለመነ ከማታ እስከ ጠዋት ድረስ ፍጹም የሆነ ጸሎትን በማድረግ አደረ። እንዲህም ብሎ ጸለየለት፣ አቤቱ ይህንን መኮንን ማረው። እርሱ ለእኔ ታላላቆች የሆኑ በጎ ነገሮችን አድርጎልኛልና ወደ አንተም ለመድረሴ ምክንያት ሆኖኛልና፣ አቤቱ እንዲሁ በአንተ አምኖ ወደ አንተ ይደርስ ዘንድ ምክንያት አድርግለት። የዚህ አባትም ልብ ከቂም ከበቀል የነጻ በመሆኑ ሰዎች አደነቁ። ይምረው ዘንድ ነፍሱንም ያድንለት ዘንድ አባ ጢሞቴዎስ ስለ እርሱ ወደ እግዚአብሔር እንደሚለምን ለመኮንኑ ነገሩት። መኮንኑም ሰምቶ እጅግ አደነቀ፣ እንዲህም አለ፦ እኔ ግን ጽኑ ሥቃይን ስላሰቃየሁት እንደሚገርመኝ አስብ ነበር። አሁን እርሱ ግን ስለ እኔ ምሕረትን ይለምናል። የሊ ክርስቲያን ሃይማኖታቸው በውስጡ የተሰወረ ሰማያዊ የሆነ ምስጢር አለ። ከዚህም በኋላ መኮንኑን ልኮ ይህ አባት ጢሞቴዎስን አስመጣውና ስለ ክርስትና ሕግ ያስረዳው ዘንድ ለመነው። እርሱም ከዓለም መፈጠር ጀምሮ ያለውን ገለጠለት። ዳግመኛም የወልደ እግዚአብሔርን ሰው የሆነበትን ምክንያት ከብዙ ዓመታትም አስቀድሞ ነቢያት ስለ እርሱ ትንቢት እንደተናገሩ ከመቤታችን ከቅድስት ድንግል ማርያም የእግዚአብሔር ልጅ ሰው በመሆኑ ትንቢታቸው እንደተፈጸመ ስለ እኛ መከራ ተቀብሎ ተሰቅሎ ስለመሞቱ ስለ ትንሣኤውና ስለ እርገቱ ዳግመኛም ለፍርድ ስለ መምጣቱ አስረዳው። መኮንኑም በክብር ባለቤት ጌታችን ኢየሱስ ክርስቶስ አምኖ በዚህ አባት እጅ የክርስትና ጥምቀትን ተጠመቀ፣ ሹመቱንም ትቶ መነኮሰ። በገድልም ተጠመደ ከዚህ የአባት ጢሞቴዎስ መንጋዎች ውስጥ የተቆጠረው ነው። ይህም አባት ጢሞቴዎስ የቀረ ዘመኑን መንጋዎቹን ሁልጊዜ እያስተማረ በቀናች ሃይማኖትም ላይ እያጸናቸው ኖሮ በሰላም በፍቅር፣ በአንድነት አረፈ። ለእግዚአብሔር ምስጋና ይሁን። የዚህም አባት በረከት ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጢሞቴዎስ በገጸ ሰብ ዘአምኖ ለእግዚአብሔር አምላካ አድኖ እንዘይብል ጸለየ ወሰዓለ እዘ ኮንኖ እግዚኦ እግዚኦ ለአበሳሁ ክድኖ ስመለ ሕይወቴ መርሃ መንገዴከ ኮኖ በዚህችም ቀን ለአባቶች ሊቃነ ጳጳሳት ስድሳ አራተኛ የሆነ ይሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዘካርያ ሳረፈ። ይህም አባት ከእስክንድርያ ሰዎች ወገን ነው። በቤተ ክርስቲያንም ንብረት ሁሉ ላይ መጋቢነትና ቅስና ተሾመ። እርሱም በተጋድሎ የጸና ንጹሕ ድንግል ነው። በጠባዩም የዋቅን የሆነ በእድሜውም የሸመገለ ነው። ሊቀ ጳጳሳት አባ ፊላታዎስም ባረፈ ጊዜ ሊቀ ጳጳሳት አባ ፊላታዎስም ባረፈ ጊዜ ለዚች ሹመት የሚገባ ሰው ይመርጡ ዘንድ በእግዚአብሔር ምክር ኤጲስ ቆጶሳት ተሰበሰቡ። እነርሱም ለዚች ሹመት ስለሚሻል ሰው በወንጌላዊ ማርቆስ ቤተ ክርስቲያን ተሰብስበው እየተነጋገሩ ሳሉ፣ እነሆ አንድ ሰው መማለጃ በመስጠት ያለ ኤጲስቆጶሳት ፈቃድ ሊቀ ጵጵስና ይሾሙት ዘንድ ከንጉሥ የመልእክት ደብዳቤ ይዞ እንደሚመጣ ከእርሱም ጋር ከንጉሥ የተቀበላቸው ጭፍሮች እንዳሉ ሰሙ። ኤጲስቆጶሳቱም የአባቶቻችንን የሐዋርያትን ሥርዓት በመተላለፍ መማለጃ በመስጠት ስለሚደረገው የሊቀ ጵጵስና ሹመት አዘኑ። ስለዚህም እርሱ ራሱ የመረጠውን ይሾምላቸው ዘንድ ወደ እግዚአብሔር ተግተው በማዘውተር የሚጸልዩና የሚማልድ ሆኑ። እነርሱም እግዚአብሔርን እየለመኑ ሳሉ እነሆ ይህ አባት ዘካርያስ ከቤተ ክርስቲያን ጫፍ በመሰላል ሲወርድ ሆም ጣጤ ተመላ እንስራ በእጁ ይዞ ነበር። እግሩንም አድርጦት ከመሰላሉ ጫፍ እስከታች ወደቀ። እንስራውንም እንደያዘ ፈጥኖ ተነሳ። እንስራውም አልተሰበረም፣ ሆም ጣጤውም አልፈሰሰም። የኤጲስቆጶሳቱም ይህን ምልክት ባዩ ጊዜ እጅግ አደነቁ። የአገሩንም ሰዎች ትንሹንም ትልቁንም ስለ እርሱ ጠየቋቸው። እነርሱም ጽድቁንና ትሩፋቱን ተናገሩ። ስለ እርሱም መሾም ሁሉም ተስማምተው ይህን አባት ዘካርያስን በእስክንድርያ አገር ላይ ሊቀበብስና ሾሙት። ከዚህም በኋላ ብዙ መከራና ሐዘን በላዩ ከግብፅ ንጉሥ ልሃክም ዘንድ ደረሰበት። ይህም ገዢ ማለት ነው። በዚያም ወራት ከአባ መቃርስ ገዳም አንድ መነኩሴ ወደ እርሱ መጥቶ ኤጲስቆጶስነት ሹመኝ አለው። አባ ዘካርያስም ልጅ ሆይ ታገስ፣ አባቶቻችን ሐዋርያትም ያዘዙትን ሥርዓት አትተላለፍ፣ ግን ወደ ገዳም ተመልሰ ስለ ነፍስህ ድኅነት ተጋደል፣ እግዚአብሔርም የፈቀደው ይሁን አለው። ይህንንም በጎ ምክር በሰማ ጊዜ ያ መነኩሴ ተቈጣ፣ በልቡም ሰይጣን አደረበትና ወደ ግብፅ ንጉሥ ሄዶ በሐሰት ነገር አባት ዘካርያስን ወነጀለው። ንጉሡም የከበረ አባት ዘካርያስን ይዞ አሰረው። ከዚህም በኋላ ተነጣጥቀው ይበሉት ዘንድ ለአንበሶች ጣለው። አንበሶችም ከቶ አልቀረቡትም። ንጉሡም የአንበሶቹን ጠባቂ ተቆጣ፤ ከሊቀ ጳጳሳቱ ጉቦ የተቀበለ መስሎት ነበርና። ከዚህም በኋላ አንበሶቹን አስራባቸውና ሊቀ ጳጳሱን የላም ደም ቀብቶ በድጋሜ ለአንበሶች ጣለው። እነርሱም ከቶ አልቀረቡትም። ንጉሱም አደነቀ። ከአንበሶች መካከል እንዲያወጡ ታዘዘ። ከዚህም በኋላ ሦስት ወር አሰረው። ሁልጊዜም እንዲህ የሚለው ሆነ፣ የክርስቲያንና ሃይማኖት ትተህ ወደ እኛ ሃይማኖት ካልገባህ፣ አለበለዚያ እኔ አሰቃይቼ በሰይፍ እገድልሃለሁ፣ ዳግመኛ ለአንበሶች ጥላለሁ ወይም ከሰዓት ውስጥ እጨምራለሁ። የከበረ አባ ዘካርያስ ግን በሃይማኖቱ በመጽናት ምንም ምን አልፈራም። ሁለተኛም ብዙ ቃል ኪዳኖችን ገባለት፣ እንዲህም አለው ትእዛዜን ተቀብለህ ወደ ሃይማኖቴ ብትገባ እኔ ብዙ ሀብት ሰጥሃለሁ፣ በሁሉ መሳፍንትም ላይ መስፍን አድርጌ ሾማለሁ። ቅዱስ አባት ዘካርያስም በዓለም ላይ ያለ መንግሥትን ሁሉ ብትሰጠኝም የቀናች ሃይማኖቴን አልተውም ብሎ መለሰለት። ከዚህም በኋላ ጥቂት ቀን አስሮ ለቀቀው። ከእስር ቤትም ወጥቶ አባ ዘካርያስ ወደ አስጌጥስ ገዳም ሄደ። ንጉሡንም ስለ መፍራት ከእርሱ ጋር የሄዱ ብዙ ኤጲስቆጶሳት ነበሩ። በሚገዛቸው አገሮች ሁሉ ያሉትን አብያተ ክርስቲያናት ሁሉንም እንዲያፈርሷቸው ንጉሥ አዞ ነበርና፣ ታላቅ ሥቃይንም እያሰቃየ ብዙዎች ክርስቲያኖችን ከሃይማኖታቸው አወጣቸው። የክርስቲያንም ወገኖች በዚያ መከራ ውስጥ ዘጠኝ ዓመት ኖሩ። ከዘጠኝ ዓመትም በኋላ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ሕዝቡን ይቀራል ቁጣውንም መለሰ፣ መከራውን ሁሉ ከላያቸው አስወገደ። ንጉሡ በሚገዛቸው አገሮች ሁሉ ቦታዎች አብያተ ክርስቲያናት እንዲታነጹ፣ ከእነርሱ የሚወሰዱትን ገንዘባቸውን ሁሉ የምድራቸውንም ጉልት እንዲመልሱላቸው ንጉሡ አዘዘ። ከዚህም በኋላ ሁሉም አብያተ ክርስቲያናት ተሠሩ፣ ከፊተኛውም እጅግ የተሻሻሉ ሆነው ዳግመኛ ታደሱ። ይህም አባት ዘካርያስ ብዙዎች አብያተ ክርስቲያናትን ሠራ። ክርስቲያኖችም በአብያተ ክርስቲያናቸው በሚጸልዩና በሚቀድሱ ጊዜ ያለ ስጋት ደወላቸውን እንዲደውሉ ንጉሥ አዘዘ። ክርስቲያኖችም በታላቅ ደስታ የሚኖሩ ሆኑ፣ የቤተ ክርስቲያን ሕጉሉ የቀና ሆኗልና። ይህም አባት ቤተ ክርስቲያናትን እያሠራ የሚያሻቸውን እያሰበ ዐሥራ ሁለት ዓመት ኖረ። በአንዲት ዕለትም በሥጋው ለምጽ ያለበት ስሙ መርቆሪዎስ የሚባል ኤጲስቆጶስ ወደ እርሱ መጣ። አባ ዘካርያስም በትሕትና በቅልቡና እንዲህ አለው፦ ወንድሜ አባ መርቆሪዎስ ሆይ በአንተ ላይ ስለ ደረሰ ስለዚህ ደዌ እኔም በጸሎት የረድሃለሁ። እግዚአብሔር ሙሴን በፍርድ ውስጥ ለማንም አታድላ ያለውን አንተ ታውቃለህ። ስለዚህ ይሄ ለምጽ ደዌ በላይ እያለ ክነት አይገባ መጽሐፍ ርኩስ ነው ብሎታልና፣ አለው። ኤጲስቆጶሱ አባ መርኩሪዎስም አለቀሰና አባቴ በጸሎት ዘርዳኝ አለው። ከዚህም በኋላ ከእርሱ ዘንድ ወጥቶ ሄደ። በሀገረ ስብከቱ ወዳለች የእመቤታችን የቅድስት ድንግል ማርያም ቤተ ክርስቲያን ውስጥ ገባ። ከዚህም ደዌ የታነጻው ዘንድ ወደ እርሷ በመጸለይና በመማለድ እያለቀሰ በእመቤታችን ማርያም ስዕል ፊት ቆመ። ከሰኞ ጠዋት ጀምሮ እንዲህ እያደረገ ቀንና ሌሊት እየጸለየና እየጾመ ኖረ። በረቡዕ ዕለትም በዘጠኝ ሰዓት ደክሞት የእመቤታችን የቅድስት ድንግል ማርያምን ስዕል ከበላዩ ካለችበት ግድግዳ ላይ ራሱን አስጠግቶ አንቀላፋ። በእንቅልፉም ውስጥ ሳለ የስዕሊቱ እጅ ስጋውን ሲዳስስ አየ። የዚያን ጊዜ ነቅቶ ሥጋው ከለምፁ ነስቶ አገኘው። ታላቅ ደስታም አደረገ። ጌታችን ኢየሱስ ክርስቶስንም አመሰገነው። እመቤታችን ቅድስት ድንግል ማርያምንም አመሰገናት። ረዱም ሲመጣ ና፣ ልጄ ሆይ ሥጋዬ ነይ፣ እመቤቴ ማርያም ከደዌ አንጽታኛለችና አለው። በዚያችን ቤተ ክርስቲያን ውስጥ እግዚአብሔርን እያመሰገነ እስከ ቀዳሚት ሰንበት ድረስ ኖረ። ከዚህም በኋላ ተነስቶ ወደ ሊቀ ጳጳሳት አባ ዘካርያስ ሄደ። በዕለተ እሑድ በቤተ ክርስቲያን ውስጥ እያለ በእርሱ ላይ የሆነውን አስረዳው። እንዴም አለው ይህ ሁሉ የተደረገልኝ በከበረች ጸሎት ነው። የከበረ አባ ዘካርያስም እንዲህ ብሎ መለሰለት፣ እግዚአብሔር ንጹሕና ቅን የሆነ ልቦናሃን ተመልክቶ ልመናሃንም ንባሃንም ተቀብሎ ከደዌህ አነጻህ። አሁንም ከተቀበልከው ጸጋ እንባረክ ዘንድ ቀድሰህ ቅዱስ ሥጋውንና ክቡር ደሙን ልታቀብልን ይገባሃል። ያን ጊዜም መሥዋዕትን ሰርቶ ቀድሶ ቅዱስ ሥጋውንና ክቡር ደሙን አቀበላቸው። በቤተ ክርስቲያን ያሉትም ሁሉ ከእርሱ ቡራኬ ተቀበሉ። ስለዚች ምልክትም ማደነቁ ድንቆች ታምራትንም የሚያደርግ እግዚአብሔርን አመሰገኑት። ሁለተኛም አንድ ዲያቆን ወደ አባ ዘካርያስ መቶ ሰገደለት፣ በፊቱም አለቀሰ። እግሮቹንም እየሳመ እንዲህ አለው፤ አባቴ ሆይ ራራልኝ፣ እኔ ተሳስቼ በኃጢአት ወድቅ ያለሁና ወዲያውኑ ሥጋዬ ሁሉ ለምጽ ሆነ። አባ ዘካርያስም ልጄ ሆይ በእግዚአብሔር ፊት በድካም ላይ መጽናት ይቻልሃልን? አለው። አሁን አባቴ ሆይ ያዘዝከኝን ሁሉ አደርጋለሁ አለ። በዚያን ጊዜ በእርሱ ዘንድ በጨለማ ቤት ዘጋበትና እንዲህ ብሎ አዘዘው ፊቱን ወደ ምሥራቅ መልሶ በመቆም በቀንም በሌሊትም ስለ ኃጢአቱ እየተጸጸተ ወደ እግዚአብሔር በጸሎት እንዲማልድ። አባ ዘካርያስም ከሦስት ቀናት በኋላ ጥቂት እንጀራ በሚዛን መዝኖ፣ ጥቂት ውሃን ሰጠው። ሦስት ወባያዎችም እንዲህ አድርጎ ሥጋውን ጎበኘ፣ ለምፁንም አገኘው። ቡር መጨረሻም ጎበኘው ለምሱን በስጋው ላይ አገኘ። ልጅ ሆይ በርታ አትፍራ አለው። አርባ ቀናትም ከተፈጸመ በኋላ ጎበኘው። ስጋው ከለምጹ ነስቶ አገኘው። ዘይትንም ቀባው። ልጅ ሆይ ነውድን ሐል ነፍስን ጠብቅ። ከንግዲህም ዳግመኛ ወደ ኃጢያት ስራ እንዳትመለስ ተጠበቅ። አሁንም በሰላም ወደ ቤት ግባ አለው። እርሱም የተመሰገነ እግዚአብሔርን እያመሰገነ ወደ ቤቱ ገባ። እግዚአብሔርም በዚህ አባት እጆች ድንቆች ታምራትን አደረገ። በሹመቱም ሆነ በር 28 ዓመት ከኖረ በኋላ በሰላም አረፈ። ይኸውም ከንጹሐን ሰማይታት ዘመን በ760 ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚያ አባት ጸሎት ይማረን። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዘካርያስ ሊቀ ጳጳሳት ዘተሰይመ ምድረት ፊላታዎስ ኖመ በእንተ ሃይማኖት ርትዕት እንዘ ይትጋደል ፍጹመ አናብስት ስእኑ በሊዮቶ ሶበ ገርዎ ፍጽመ እንዘይቀብው እንተላሂም ደመ። ኅዳር 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ኃይላፍ ነገደ መላእክት ቅዱስ አስከናፍር ሮማዊ፣ 13ቱ ጉሳ አናብው ሽፍቶች ነበሩ። ቅዱስ ጢሞቴዎስ ዘንጽና፣ አባ ዘካርያስ ሊቀ ጳጳሳት። ብርሃዊ በዓላት እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ ቅዱስ አርሳኔውስ ጠቢብ ገዳማዊ፣ አቡነ ዘራ ቡሩክ። የአባቶቻችን በረከታቸው ጸሎታቸው ከእኛ ጋር ይሁን፣ አሜን።